ሌላኛው ደግሞ በዚህ በኩል አረንጓዴው ላይ እንደምትመለከቱት የለ ቤተሰብ ነው። ላ ለሉሊላሌልሎ ከዚህ ላይ እንደምትመለከቱት ደግሞ የለ ቤተሰቦች ናቸው ማለት ነው። በእያንዳንዱ የለ ፊደል አንዳንድ ቃላት መስርችላቸዋለሁ ማለት ነው። ወደዚኛው ስንመጣ ደግሞ መሙሚ ማ ሜ ም ሞ። ይሄ ደግሞ የመቤተሰብ ነው። በእያንዳንዱ ፊደል አንዳንድ ቃላት መስርቻ አለው ማለት ነው። በዛሬ ቪዲዮ እንዴት አድርገን ፊደሎችን በቀላል መንገድ መያዝ እንዳለብን የምንማር ይሆናል። ከእናንተ የሚጠበቀው በግል፣ በግሩፕ አስጠኝ እንፈልጋለን ትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥር በማንኛውም ሰዓት በኢሞ በቴሌግራም በዋትሳፕ ብታናግሩን ታገኙናላችሁ። ቀጥታ ወደ ትምህርቱ እሺ። ከዚህ ላይ እንደምታዩት ይቺ ፊደል ሀ ተብላ ትጠራለች። ማን አልኳችሁ? ይቺ ፊደል ሀ ተብላ ትጠራለች። በሀ ፊደል ማን ብለን እንመሰርታለን? ሀገር ብለን እንመሰርታለን ማለት ነው። ሀ ገ ር ይቺ ሀ ናት፣ ይቺ ገ ናት፣ ይቺ ር ናት። አንድ ላይ ሀገር ብለን ቃላት እንመሰርታለን ማለት ነው። ወደዚህኛው ስንመጣ ደግሞ ይቺ ሁለተኛ ፊደል ሁ ተብላ ትጠራለች። ማን አልኳችሁ? ሁ ተብላ የምትጠራው ፊደል ናት። ሁኔታ አንድ ላይ ሁኔታ ብለን ቃላት እንመሰርታለን ማለት ነው። በሁለተኛዋ በሁ ፊደል ሁኔታ ብለን ቃላት እንመሰርታለን ማለት ነው። ሌላኛው ደግሞ ከሀ ቤት ሶስተኛ ፊደል ሂ ተብላ ትጠራለች። ማን አልኳችሁ ሂ። በሂ ቃላት ስንመሰርት በብዛት ሂሳብ ሲባል ትሰማላችሁ። ሂ፣ ሳ፣ ብ አንድ ላይ ሂሳብ፣ ሂሳብ ብለን ቃላት እንመሰርታለን ማለት ነው። ስለዚህ እቺ ሶስተኛ ፊደል ናት። ሂሳብ ብለን ቃላት እንመሰርታለን ማለት ነው። ወደዚህኛው ስንመጣ ሃ ነው ተብሎ የሚጠራው ከመጀመሪያው ፊደል ጋር ከዚህኛው ጋር ይገናኛል ይመሳሰላል። ቅርጹ ብቻ ነው የሚለያየው። ስለዚህ ይህኛውም ሃ፣ ይህኛውም ሃ ሲመጣ ሃ ብላችሁ እንደምታነቡት መረዳት አለባችሁ። ሃ፣ ላ፣ ፊ አንድ ላይ ሃላፊ ይሆናል ማለት ነው። ማናልኳችሁ? ሃላፊ ብላችሁ ቃላት ትመሰረታላችሁ። ወደዚህኛው ስንመጣ ደግሞ ከሃ ቤት አምስተኛ ፊደል ሄ ተብላ የምትጠራ ፊደል ናት ይችኛዋ ማናልኳችሁ ሄ። ስለዚህ ሄለን ብለን ቃላትን እንመሰርታለን። ሄ ለ ን አንድ ላይ ሄለን ብለን ቃላትን እንመሰርታለን ማለት ነው። ማናልኳችሁ ሄለን። ወደዚህኛው ስንመጣ ደግሞ ህ፣ ህ የምትባሏ ፊደል ናት። እቺ ስድስተኛ ፊደል ህ። ስለዚህ ህ ን ፃ አንድ ላይ ህንፃ ብለን ቃላትን መሰርታለን ማለት ነው። ህንፃ። ወደዚህኛው ስንመጣ ደግሞ ሆ ተብላ ትጠራለች። ማናልኳችሁ ሆ ብለን ቃላትን መሰረታለን። ስለዚህ ሆ፣ ቴ፣ ል አንድ ላይ ሆቴል ይሆናል ማለት ነው። ሆቴል። እስኪ እናንብበው። ሀገር፣ ሁኔታ፣ ሂሳብ፣ ሀላፊ፣ ሄለን ህንፃ ሆቴል። ስለዚህ በሀ ያሉ ሰባቱንም እያንዳንዱ፣ እነዚህ እንደምታዩአቸው ቀስ እያላችሁ በስነ ስርዓት መጀመሪያ ፊደሉን ከለያችሁ በኋላ እያንዳንዱ ቃላት ስለመሰረትኩላችሁ ለመያዝ አመች ነው ብዬ አስባለሁ። አሁን ደግሞ ወደ ቀጣዩ ኒድ። ከዚህ ላይ እንደምታዩት ለተብላ ትጠራለች። ለ በላይ የተመሰረተው ቃልኒ ለ ውዝ አንድ ላይ ለውዝ ለውዝ። ወደዚህኛው ስንመጣ ደግሞ ሉ ከለቤት ሁለተኛ ፊደል ሉ ተብላም ትጠራ። ሉ ላዊ አንድ ላይ ሉላዊ ሉላዊ። ሊ ከለቤት ሶስተኛ ፊደል ሊ ተብላም ትጠራዋ። በሱ ቃላ ስንመሰረት ሊ ሰራ አንድ ላይ ሊሰራ ይሆናል። ሊሰራ ወደዚህኛው ስንመጣ ደግሞ ይችኛዋ ማን ተብላ ትጠራለች? ላ ተብላ ትጠራለች። አራተኛ ፊደል ብዙዎች ልጆች የምትሳሳቱት ይህኛው ለ ነው፣ ይችኛዋ ደግሞ ላ ናት። ስለዚህ በስነ ስርዓት አዳምጡ ለ፣ ላ። ስለዚህ ይለያያል። ልክ እንደ ሀ ቤቶች ይገናኛል ብላችሁ እንዳታስቡ ማለት ነው። ስለዚህ ይቺ ላ ላጲስ አንድ ላይ ላጲስ ይሆናል ማለት ነው። ላጲስ ወደዚህኛው ስንመጣ ደግሞ ሌ ተብላ ትጠራለች። ማኗልኳችሁ ሌ ሌ ሌ ሊት አንድ ላይ ሌሊት። ሌሊት ሌሊት ማለት ማታ እንደማለት ነው። በሌላ አባባል ሌሊት። ወደዚህኛው ስንመጣ ደግሞ ል ተብላ ምትጠራ ፊደል ናት። ከለቤት ል ስለዚህ ል ብስ አንድ ላይ ልብስ፣ ልብስ። ስለዚህ በል የተመሰረተው ቃል ልብስ ብለን እንመሰረታለን ማለት ነው። ወደ መጨረሻዋ ስንመጣ ደግሞ ሎ ተብላ ትጠራለች። ከለቤት ሎ ተብላ የምትጠራው ሰባተኛዋ፣ ሎተሪ ብለን እንመሰረታለን። ሎተሪ፣ ስለዚህ ሎተሪ በሎ ሎተሪ። እናም በቦስኪ ለ ለውስ ሉ ሉላዊ፣ ሊ ሊሰራ፣ ላ ላጲስ፣ ሌ ሌሊት፣ ል ልብስ፣ ሎ ሎተሪ ተብሎ ቃላት እንመሰርታለን ማለት ነው። ወደዚህኛው እንምጣ እስቲ። ደግሞ ይህኛው ደግሞ የመቤተሰቦች ናቸው። በመ የተመሰረቱ ቃላቶችን እናንበብ መመልስ ስለዚህ በመ የተመሰረቱ ቃላቶች መልስ ብለን መሰረታል ማለት ነው። ሙ ሙከራ አንድ ላይ ሙከራ ሙከራ ሚ ሶስተኛ ፊደል ከመቤት ሚ ተብላ የምትጠራው ሚ ዛ ን አንድ ላይ ሚዛን ሚዛን አራተኛ ፊደል ከመቤት ማ ተብላ የምትጠራ ፊደል፣ ማ ተብላ የምትጠራ ፊደል ማ አ ብ አንድ ላይ ማጠብ፣ ማጠብ። ይችኛዋ ደግሞ ማን ተብላ ትጠራለች። ሜ ተብላ የምትጠሯ ፊደል ናት። ሜ ሜትር አንድ ላይ ሜትር፣ ሜትር። ስለዚህ ሜ ሜትር ብለን ቃላትን መሰረታለን ማለት ነው። ስድስተኛ ፊደል ም ተብላ የምትጠራው ፊደል በሷ ቃላት ስንመሰርት ም ንጭ አንድ ላይ ምንጭ ምንጭ። ወደ ሰባተኛ ፊደል ስንመጣ ሞ ተብላ የምትጠራ ፊደል ናት። ይቺ ሞ ተብላ ሞ ገስ አንድ ላይ ሞገስ ሞገስ። እስኪ ልድገምላችሁ። መ መልስ፣ ሙ ሙከራ፣ ሚ ሚዛን፣ ማ ማጠብ፣ ሜ ሜትር፣ ም ምንጭ፣ ሞ ሞገስ ብለን እንደዚህ አድርገን እያንዳንዱ በሃ በለ በመ ሰባቱ ፊደሎች በእያንዳንዱ በስነ ስርዓቱ ቀለል ቀለል ያሉ ቃላቶችን መስርተናል። በቀጣይ ደግሞ ሌሎችን እንደዚህ ፊደሎችን አምጥተን ቃላት እየመሰረትነነ ፊደሎችን የምትይዙባቸው መንገዶችን እናመቻቻል ለማለት ነው። በግል በግሩፕ መማር አስጠኝ የምትፈልጉ ልጆች ከታች ባለው ስልክ ቁጥር በማንኛውም ሰዓት በኢሞ በቴሌግራም በዋትሳፕ አናግሩኝ። በሌላ ቪዲዮ ስትንገናኝ፣ መልካም ጊዜ፣ መልካም ቆይታ